ሰላም ሰላም እንዴት አላችሁልኝ? የቲክቶክ እና የሰርዶ ቲቶሪያል ቲዮ ተከታታዮች በዛሬ ቪዲዮ ስለ አረፍተ ነገር አይነቶች ወይንም ታይፕስ ኦፍ ሴንቴንስ ምንነት ይዤላችሁ ቀርብ ያለው መልካም ቆይታ ይሆንላችሁ ዘንድ እመኛለሁ። እንግዲህ የአረፍተ ነገር አይነቶች በዋናነት በሁለት የሚከፈሉ ሲሆኑ እነዚህን የአረፍተ ነገር አይነቶች በሁለት ለመክፈል እንደ መስፈርትነት የምንጠቀመው በአረፍተ ነገር ውስጥ በሚገኘው የግስ ወይንም የማሰሪያ አንቀጽ ብዛት መሰረትነት ነው። በመሆኑም በአረፍተ ነገር ውስጥ የሚገኘው የግስ ወይንም የማሰሪያ አንቀጽ ብዛት አንድ ከሆነ ያ አረፍተ ነገር ነጠላ ወይንም ተራ አረፍተ ነገር ይሰኛል። እስኪ ስለ ነጠላ ወይንም ተራ አረፍተ ነገር ምንነት ይህን ያልካየን የተራ ወይንም የነጠላ አረፍተ ነገር ምሳሌዎችን እንደሚከተለው እንመልከት። ምሳሌ አንድ ዳዊት ምሳውን በልቷን ይላል። በዚህ አረፍተ ነገር ውስጥ የሚገኘው የማሰሪያ አንቀጽ ወይም የግስ መጠን አንድ ሲሆን እርሱም በልቷል የሚለው ይሆናል። ምሳሌ ሁለት ልጁ ጫማና ሸሚዝ ገዛ ይላል። በዚህ አረፍተ ነገር ውስጥም ከስሩ የተሰመረበት ቃል ማለትም ገዛ የሚለው የአረፍተ ነገሩ ማሰሪያ አንቀጽ ወይም ግስ ሲሆን በዚህ አረፍተ ነገር ውስጥም የሚገኘው የማሰሪያ አንቀጽ ብዛት አንድ በመሆኑ እርሱም ገዛ የሚለው ስለሆነ ይህ አረፍተ ነገር ነጠላ ወይንም ተራ አረፍተ ነገር ይሰኛል። በሶስተኛ ደረጃ የምናየው ወይንም በቀረበልን በሶስተኛው ምሳሌ ውስጥ ሰዎቹ አልመጡም በሚለው አረፍተ ነገር ውስጥ አልመጡም የሚለው ቃል የአረፍተ ነገሩ ማሰሪያ አንቀጽ ወይንም ግስ ሲሆን ይህ አረፍተ ነገር በውስጡ የያዘው የግስ ወይንም የማሰሪያ አንቀጽ ብዛት አንድ ስለሆነ ይህ አረፍተ ነገር ነጠላ ወይንም ተራረፍተ ነገር ይባላል። በአጠቃላይ በአረፍተ ነገር ውስጥ የሚገኘው የግስ መጠን ወይንም ብዛት አንድ ከሆነ ያ አረፍተ ነገር ነጠላ ወይንም ተራ አረፍተ ነገር ይባላል። አንድ ግስ ከያዘ ወይንም አንድ ማሰሪያ ግስ ከያዘ አረፍተ ነገሩ ምን ይባላል? እንዳልኳችሁ ነጠላ አረፍተ ነገር ወይንም ተራ አረፍተ ነገር ይሰኛል። መልካም ተመልካቾቼ ወደ ሁለተኛው የአረፍተ ነገር አይነት እስኪ እናምራ ሁለተኛው የአረፍተ ነገር አይነት ውስብስብ አረፍተ ነገር የሚባል ሲሆን ከአንድ በላይ ግስ ያለበት ወይንም የሚይዝ የአረፍተ ነገር አይነት ነው ምን ማለት ነው አንድ አረፍተ ነገር በውስጡ ከአንድ በላይ ግሶችን የሚይዝ ከሆነ የአረፍተ ነገር ምን አይነት አረፍተ ነገር ይባላል ውስብስብ አረፍተ ነገር ይባላል እስኪ በምሳሌ እንደሚከተለው እንመልከት። ልጁ እየበላ ያወራን ይላል። ልጁ እየበላ ያወራን። በዚህ አረፍተ ነገር ውስጥ ሁለት ግሶች እናገኛለን። እነርሱም በላና ወይንም እየበላ የሚልና ያወራን የሚሉ ሁለት ግሶች አንድ ላይ እናገኛለን። ስለዚህ ይሄ ምን አይነት አረፍተ ነገር ነው? ውስብስብ አረፍተ ነገር እንለዋለን። ምክንያቱም ከዚህ ውስብስብ አረፍተ ነገር ውስጥ ሁለት ነጠላ አረፍተ ነገሮችን ማውጣት እንችላለን። ምንና ምን የሚሉት? አንደኛ ልጁ በላ የሚል ማውጣት እንችላለን። ሁለተኛ ሌላ ነጠላ አረፍተ ነገር ነው ልጁ ያወራል የሚል ሌላ ነጠላ አረፍተ ነገር ማውጣት እንችላለን። ስለዚህ ባጭሩ በዚህ አረፍተ ነገር ውስጥ ሁለት ግሶች እየበላ እና ያወራን የሚሉ ግሶች ስላሉት ይህ አረፍተ ነገር ምን አይነት አረፍተ ነገር ነው? ውስብስብ አረፍተ ነገር እንለዋለን። እስኪ ሁለተኛው ምሳሌ እንመልከት። መቅደስ ስለምትፈራ መቸገሯን አትናገርም ይላል። በዚህ አረፍተ ነገር ውስጥም ሁለት ግሶች ወይም ማሰሪያ አንቀጾችን እናገኛለን። እነሱም ፈራ የምትልና አትናገር የሚል ሁለት ማሰሪያ አንቀጾች ወይንም ግሶች እናገኛለን። ስለዚህ ይህ አረፍተ ነገር ምንድን ነው? ውስብስብ አረፍተ ነገር ነው። ባጭሩ በዚህ አረፍተ ነገር ውስጥ ወይንም ይህንን አረፍተ ነገር ሁለት ነጠላ አረፍተ ነገሮችን እንደያዙ ወይንም ከሁለት ነጠላ አረፍተ ነገሮች እንደተመሰረተ መመልከት እንችላለን። እነርሱም መቅደስ ፈራች የምትል አንድ ነጠላ አረፍተ ነገር፣ ሁለተኛ ሳ መቸገሯን አትናገርም የሚል ሁለተኛ ነጠላ አረፍተ ነገር መመስረት ይቻላል። በአጭሩ ይህ አረፍተ ነገር ምን አይነት አረፍተ ነገር ነው? ውስብስብ አረፍተ ነገር ነው። ለምን ብንል በውስጡ ሁለት ምኖችን ይዟል፣ ግሶችን ይዟል። ምንና ምን የሚል ፈራና ወይንም ስለምትፈራ የሚልና አትናገርም የሚል ሁለት ግሶችን አካቶ ስለያዘ? መልካም እንግዲህ አድማጭና ተመልካቾች፣ እስኪ የሚከተሉትን መልመጃዎች ወይም ጥያቄዎች አብረን እንመልከት። የሚከተሉትን አረፍተ ነገሮች አይነታቸውን ለዩ ይላል። አንደኛ አቤል ኳሷን ለጋት። ሁለተኛ ወደ ቤታችሁ ስትሄዱ በሩን ዝጉት። ሶስተኛ ፋጡማ ጠዋት ቁርሷን አልበላችም። አራተኛ ጠንክሮ ባለማጥናቱ